ተመልሰናል። አድማዎቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ሌላኛውን ጉዳይ እንመልከት። የቦርነመዝን ጉዳይ እናንሳ። ሁለተኛ ደረጃ ላይ ተቀምጧል። አስራ ስድስተኛ ትንሽ ደሞዝ የሚከፍለው ቡድን ነው። ነገር ግን በጥንካሬ መቀጠል ችሏል። ከዛ ውስጥ ደግሞ በርካታ ተከላካዮቹ ወደ ሌላ ክለቦች አምርተዋል፣ ወደ ሌላ ትላልቅ የአውሮፓ ክለቦች ግን በፉክክር ቀጥሏል። አምና እንዲሁም ከምን የተሻለ አጀማመር ነው በዚህ የውድድር አመት ያላቸውና እንዴት ሆነ የሚለው እንመልከተው። ልክ ነው። ባለፈው ክረምት ቦርንመዝ ግብ ጠባቂያቸው በውሰትም ቢሆን ግብ ጠባቂያቸው የነበረው ኬፓሪሳ አባላጋን ተጫዋቹን በቋሚነት የማስፈረም ፍላጎት ነበራቸው። ግን ተጫዋቹ ወደ አርሰናል ሄደ። ከአራት ጀማሪ የመሃል ተከላካዮቻቸው መካከል ሶስቱ ደግሞ ለቀቁና አሁን በቅርብ ጊዜ ትላንትና፣ እንዲሁም ስለ ማቴዎስ ኩኛ ስንናገር ወልቭስ፣ ሪያን ኤይት ኑሪን እና ማቴዎስ ኩኛ ለቀቀ። አሁን የሚወርድ ይመስላል። ከዘጠኝ ጨዋታ አንዱንም ጨዋታ አላሸነፈም። ብቸኛው ጨዋታ አላሸነፈ ቡድን ነው። ምክንያቱም ስብስቡ ተዳክሟል። ከዚያም የበለጠን የተዳከሙ አምስት አራት ተጫዋቾች ስለሆነ የለቀቁት አራቱም ጀማሪዎች ስለነበሩ አራቱም ከአንድ ዲፓርትመንት የለቀቁ በመሆናቸው የተነሳ ስለዚህ ሰዎች ለቦርን መስፈርተው ነበር ባለፈው የውድድር ዘመን ጦር የውድድር ዘመን ቢሆንም ያሳለፉት ግን እንዲህ አይነት ከፍተኛ ፍልሰት ሲኖር ቡድኖች ሲዳከሙ አይተን እናውቃለን። አሁን ግን ሁለተኛ ናቸው ከዘጠኝ ጨዋታዎች በኋላ። ዲን ሀውሰን ወደ ሪያል ማድሪድ ነው ሄደው፣ ኢልያ ዛባኚ ወደ ፓሪስ ሳን ጀርማን ሄደው። ሁለቱ ባለፈው የውድድር ዘመን ከሰላሳ በላይ የፕሪሚየር ሊግ ጨዋታዎችን በጋራ የጀመሩ የቡድኑ መሰረቶች የነበሩ የመሀል ተከላካዮች ናቸው፣ ከኬፓ ፊት የነበሩ ናቸው። ባለፈው የውድድር ዘመን የፕሪሚየር ሊግ የአመቱ ምርጥ ቡድን ሲመረጥ የግራ መስመር ተከላካይ ሆኖ የተመረጠው ሚሎሽ ኬርኬዝ ደግሞ ወደ ሊቨርፑል ወደ ትልልቅ ቡድኖች ነው ሁሉም ተጫዋቾች ሄዱት፣ ወደ አርሰናል፣ ወደ ሊቨርፑል፣ ወደ ፓሪስ ሳን ጀርማን፣ ወደ ሪያል ማድሪድ ነው ሄዱት። ምን ያህል ጥሩ የውድድር ዘመን እያሳለፉ እንደነበር የሚያሳይ ነው። እና ሰዎች ብሬንፎርድ ምናልባት አደጋ እንዳይገጥመው ፈርተው ነበር። ያመጧቸው ተጫዋቾችም የለቀቁትን ተጫዋቾች መተካት በጣም አስቸጋሪ ስለነበር እንዴት ያንን ቦታ ይሞሉታል የሚል ፍርሃት ነበራቸው። ደግሞ ብዙ ደሞዝ የሚከፍል አይደለም። ዌጅ ቢል በጣም ወሳኝ የሚሆነው ለዚህ ነው ብዙ ጊዜ ስለ ዌጅ ቢል የሶከር ኖሚክስ የነ ማይክል ኮክስ መጽሐፍም የነ ሳይመን ኩፐር መጽሐፍም ሌሎች መጽሀፍት ላይ እንደምናየው በአብዛኛው የአንድን የውድድር ዘመን ቡድኖች የሚያጠናቀቁበትን የደረጃ ሰንጠረዥ ስፍራ የሚወስነው ደሞዝ ነው። ምን ያህል ደሞዝ ይከፍላሉ ቡድኖች የሚለው ነው። ስለዚህ በሚከፍሉት የደሞዝ መጠን የደረጃ ሰንጠረዥ ብትሰሪ በአመቱ መጨረሻ በአብዛኛው ከተወሰኑ ሶስት አራት ለውጦች በስተቀር በአብዛኛው እነዛ ቡድኖች የደረጃ ሰንጠረዡን የሚመስል ቴብል፣ የወይድ ቴብሉን የሚመስል ሌላ ቴብል ታያለች። በጣም ተቀራራይ ይገርመኛል። ብዙ ጊዜ የቡድን ውጤት ላይ በቀጥታ ተጽዕኖ አለው። ከዝውውር ኢንቨስትመንትም በላይ ለዝውውር ከሚውል ገንዘብም በላይ ቦርን መዝ ደግሞ 16ተኛ ነው። ለአመታት አታላንታ ቤርጋሞ ያስደነቀኝ የነበር 18ኛ፣ አስራ ሰባተኛ 16ተኛ ደሞዝ እየከፈለ ሶስተኛ፣ ሁለተኛ፣ አራተኛ ምናምን እየሆነ የሚጨርስ ቡድን በመሆኑ ነበር የጃምፔሮ ጋስፔሪኒን ቡድን። አሁን ቦርን መዝ ያን ነው እያደረገ ያለው። ኢራዮላ ሲሾም ብዙ ጥርጣሬ ነበር። አንደኛ ጋሪ ኦኔልን ማሰናበት ትክክል አልነበረም የሚል ስሜት ስለነበር፣ ጋሪ ኦኔል ከስኮት ፓርከር በሊቨርፑል 9 ለ0 መሸነፍ በኋላ ተሰናበተ። ተሰናበተና ጋሪ ኦኔል ኃላፊነቱን ተረከበ። ከዛ በፊት በዋና አሰልጣኝነት አይነት የመስራት ታሪክ አልነበረውም። የፓርከር ኮቺንግ ስታፍ አባል የነበረው ከዛ አተረፈው በተአምር ይወርዳል ተብሎ ይጠበቅ የነበረን ቡድን በሊጉ አቆየው። ከኤዲ ሃው መልቀቅ በኋላ ሁነኛ አሰልጣኝ ለማግኘት ቸግሯቸው ነበር ቦርንመዞች ይሄ አሰልጣኝ አቆያቸውና አመቱ ሲያበቃ ግን አሁን የሊቨርፑል የስፖርት ዳይሬክተር ሆኖ የሚሰሩት ሪቻርድ ሂውዝ ሌላ የተሻለ ሲሊንግ ያለው አሰልጣኝ አለን አሉና አንዶኒ ኢራዮላ አሰልጣኝ አድርገው ሾሙት። በራዮ ቫዬካኖ ግሩም ቡድን ነበር የገነባው፣ በጣም ግሩም ቡድን ነበር የገነባው። የአርቴታም የአሎንሶም የልጅነት ጓደኛ በማርሴሎ ቢኤልሳ አትሌቲክ ቢልባ ውስጥ የተጫወተ የቢኤልሳ ቡድኖች ለዩሮፓ ሊግ ፍጻሜ እንደ ማንቸስተር ዩናይትድ አይነት የአሌክስ ፈርጉሰን ማንቸስተር ዩናይትድ አይነት የአሌክስ ፈርጉሰን የምለው የየትኛውን ዘመን ማንቸስተር ዩናይትድ እያልኩ እንደሆነ ለማስረዳት ያንን አይነት ቡድን አሸንፈው ያለፉ በዩሮፓ ሊግ ፍጻሜም በኮፓ ዴል ሬይ ፍጻሜም በአንድ አመት የደረሱት የአትሌቲክ ቢልባው ቡድን አባል የነበረው ሀቪ ማርቲኔዝ፣ አንደር ሄሬራ፣ ዲዬጎ ዮሬንቴ አይነት ተጫዋቾች የነበሩበት ቡድን አባል የነበረው ስለዚህ ቢልሲስታ ነው እና ሪቻርድ ሂውዝ ደግሞ በቃ እሱ ነው ሁነኛ ሰው አሉ እና የጋሪ ኦኔል መሰናበት በእንግሊዝ ፕሬስም ይሁን በቦርንመዝ ደጋፊዎች ትልቅ ቅሬታ ያስነሳ ነበር ባለፈው የውድድር ዘመንም ስለ ቦርን መዝ አንድ ፕሮግራም ሰርተን ነበር እንዴት ነው የሚያደርጉት የሚለውን የጨዋታ ስልታቸውም ለየት ያለ ነው የምልመላ ሂደታቸውም እንደዚሁ ግሩም ነው ሲመጣ ግን የመጀመሪያዎችን ዘጠኝ ጨዋታዎች አላሸነፈም ስለዚህ እንደምትገምችው ብዙ ትችቶች ነበሩ ኦኔልን ማሰናበት ስህተት ነው የሚለውን አስተያየት የበለጠ አምፕሊፋይ እያደረገ ጎላ ብሎ ጮክ ብሎ እንዲሰማ ያደረገ ነበር። ደግሞ ኦኔል የወልቭስ አሰልጣኝ ሆነና ወልቭስን ይዞ መጣና አሸነፋቸው በሜዳቸው በቫይታሊቲ ስቴዲየም እና የዚህ ውሳኔ ህመም አሁን ታየ። ኦኔል ወልቭስን ይዞ መጥቶ የኢራዮላን ቦርንመዝን ሲያሸንፍ ስህተት ነበር ያቅጥር ያስባለ ነበር። እንደዚህ አይነት የውድድር ዝማሬ ጅማሬ ካደረገ በኋላ ግን አመቱ ሲያልቅ አርባ ስምንት ነጥብ ይዘው ጨረሰ እና ይሄ በቦርንመዝ የፕሪሚየር ሊግ ታሪክ በአንድ የውድድር ዘመን ብዙ ነጥብ ይዘው የጨረሱበት የውድድር ዘመን ነበር። በሁለተኛው አመቱ ደግሞ በጣም አሻሻለ፣ ሃምሳ ስድስት ነጥብ ይዞ ጨረሰ። ሁለቱም በቦርንመዝ ታሪክ ሬከርድ የሆኑ የነጥብ ድምሮች ናቸው። ዘንድሮ ግን ተፈርቶ ነበር። ምክንያቱም ምንም እንኳ ሁልጊዜ ኤክሶደስ ያለ ቢሆንም ፍልሰት፣ የሚለቁ ተጫዋቾች ያሉ ቢሆንም ቦርንመዝ መዝ ምክንያቱም ሁል ጊዜም እንደ ቦርንመዝ መዝ አይነት ቡድኖች በዝውር ፉር ቼን ውስጥ ወደ ታች ያሉ ናቸው። የሆነ ትልቅ ቡድን ተጫዋች ከፈለገ ከነሱ ያንን ማስቀረት የሚችሉበት ሬዚስተንስ ያን ያህል ጠንካራ አይደለም። አልፎ አልፎም አንቷን ሴሜኞን ለምሳሌ አንዳንድ ብዙሀን መገናኛዎች አንድ ጄሰን በርት የሚባል የቴሌግራፍ ጸሐፊ ሲል ማንቸስተር ናይትድና ቶተንሃም ጥያቄ አቅርበው ነበር ለአንቷን ሴሜኞ በክረምቱ በፕሪሚየር ሊግ ምናልባት አሁን ምርጡ የሁለት እግር ተጫዋች ሊሆን ይችላል። የውድድር ዘመኑ ከተጀመረበት ጊዜ ጀምሮ በጎልና በአሲስት በእነዚህ በሁለቱ ድምሮች ወይም በቀጥታ በጎሎች ላይ በመሳተፍ ኤርሊንግ ሃላንድ ብቻ ነው የሚሻለው። የሚደንቅ የውድድር ዘመን ጅማሬ ነው ያደረገው። በቀኝ በኩል ይጫወት በግራ በኩል ይጫወት ወደ ውስጥም ሲገባ ወደ ውጭም እየወጣ ልክ እንደ ተሽላይን የክንፍ ተጫዋች ይጫወት። በጣም የማይተነበይ ፈጣን የጋና ብሔራዊ ቡድን ተጫዋች ነው። አንዳንዴ እንደዚህ እምቢ ሊሉ ይችላል። ወይም ጀስቲን ክላቨርተን ሌቨርኩዘን ወሰደው ባለ ጊዜ ግን ብዙ ጊዜ ማስቀረታት ሲም የዲን ሀውሰንን መልቀቅ ማርች ላይ ያውቀውታል ሂዝ ቱ ጉድ እዛ ለመቆየት ወደ ሪያል ማድሪድ ባይሄድ ወደ አርስናል ወደ ሊቨርፑል፣ ወደ ቼልሲ፣ ወደ አንድ ግዙፍ የአውሮፓ ክለብ ሄድ ነበር ምክንያቱም ትልልቆቹ የእንግሊዝ ክለቦች በሙሉ ኒውካስልንም ጨምሮ ይፈልጉት ነበር እና በፉርቼን ውስጥ ባላቸው ስፍራ ምክንያት ትልልቅ ፐርፎርም እያደረጉ ያሉ ተጫዋቾቻቸውን ለመውሰድ የሚመጡ ክለቦችን እምቢ ብለው ረጅም ጊዜ ሬዚስት ማድረግ አይችሉም። ግን በአንድ ጊዜ ደግሞ የአንድ ዲፓርትመንት መፍረስ ሲመጣ ይፈራል ይፈራል። ግን በዛው ጥንካሬያቸውን የቀጠሉት እንዲያውም ከዛ የውድድር ዘመን በተሻለ ጥንካሬ ማንም ሰው ከገመተው በላይ። በነገራችን ላይ አንድ ጨዋታ የተሸነፉት ያንንም ጨዋታ የተሸነፉት ከወቅቱ የእንግሊዝ ሻምፒዮን ከሊቨርፑል ጋር በአንፊልድ በፕሪምየር ሊግ የመጀመሪያ ሳምንት በተደረገ ጨዋታ ነው። ግን ያንንም ጨዋታ መሸነፍ አልነበረባቸው። አራት ለሁለት ነው ያለቀው። ግን እስከ 89 ደቂቃ ድረስ ጨዋታ ሁለት ለሁለት ነበር። እንደው ጨዋታ ፌርነስ ቢኖረው ፌሩ ውጤት አቻ መለያየት ነው። ቦርንመዝ በዛም ጨዋታ ጥሩት ብቸኛው ሽንፈት አንደኛ ከሊቨርፑል ጋር በአንፊልድ ስንት ቡድን ከሽንፈት ይተርፋል? በጣም ጥቂት። ሁለተኛ ግን በጨዋታው ባላንስ መሸነፍ የሚገባው ቡድን አልነበርም። ከዛ በኋላ ምንም ጨዋታ አልተሸነፈም። ስምንት ጨዋታ ሆኗቸዋል። ሁለተኛ ስፍራ ላይ የተቀመጡት ይህንን እስከ ሰላሳ ስምንተኛው ሳምንት ድረስ ይዘው ይዘልቃሉ ማለት አይደለም። ምንም ቢሆን ሊሚትድ ቡድን ግን አስደናቂ ነው። ቡድኑ ለየት የሚሉ ነገሮች አሉት። ኢራዮላ እንዴት በቢኤልሳ እንደሰለጠነ በሚገባ የምታይባቸው፣ ቢኤልሲስታ ነው የሚባለው አንድ አሰልጣኝ ያው የቢኤልሳ ደቀ መዝሙር ነው ሲባል ነው። ግን የቢኤልሳን ቡድን አይንሽን ጨፍንሽ ካስተዋልሽ የሚመጣልሽ የፕሬሲንጉ ኔቸር ነው፣ በጣም ሀይለኛ ፋታ የሚነፍግ የፕሬሲንግ ቡድን ነው የሚሰሩት። በአርጀንቲና ብሔራዊ ቡድንም በቺሌ ብሔራዊ ቡድንም ባሰለጠኗቸው ክለቦችም በሊድስም በማርሴይም በቢልባውም ባሰለጠኑባቸው ክለቦች ሁሉ ትልቅ ኤሊት ቡድኖችን አላሰለጠኑ። ምናልባት በኢሴንትሪሴት ያቸው ሊሆን ይችላል። ለየት ያለ ባህር ያላቸው ናቸው እና ደግሞ እህታቸው የውጭ ጉዳይ ሚኒስትር፣ ሌላ ወንድማቸው አምባሳደር በሙሉ የባለስልጣናት የሀይ ክላስ ቤተሰብ ልጅም ስለሆኑ ሰዎች የሚሉት ለእሳቸው ማሰልጠን እንጀራ አይደለም። ብዙ ገንዘብ የሚከፈልበት ነው እና ስራቸው ነው ይገባኛል ምናምን፣ ግን ያ ፋይናንሻል ኒድ የለባቸውም ብዙ አሰልጣኞች እንዳለባቸው አይነት። ስለዚህ ለአቋማቸው ለመቆም ይችላሉ። ግን ያ አይነት ሪጂዲቲ ደግሞ ትልልቅ ክለቦች እንዲቀጥሯቸው ያበረታታቸው አይመስለኝም። በአርጀንቲና ሪቨርና ቦካን በአውሮፓም ሌሎች ትልልቅ ቡድኖች አላሰለጥ ነው። ሜይ ቢ ትልቁ ፕሮፋይል ክለብ ማርሴይ ሊሆን ይችላል። የማርሴ መጀመሪያ ሲዝናቸው አጋማሽም ብዙ ተስፋ እንዲያደርጉ አድርጓቸው ነበር የማርሴ ደጋፊዎችን ማርሴ የተጫወተው እግር ኳስ በጣም ግሩም ነበር እና የእሳቸው ደቀ መዝሙር ነው የእሳቸው ደቀ መዝሙር ነው። ቡድኑ ሲጫወትም የቢየልሰን ቡድኖች ተፈጥሮ ታይበታለች። ለምሳሌ አንድ መለኪያ ያለ ፓስስ ፐር ዲፌንሲቭ አክሽን የሚባል የባላጋራ ቡድን ወይም ፓስስ አላውድ ፐር ዲፌንሲቭ አክሽን የሚሉት ፒፒዲ ይባላል። ብዙ ጊዜን ጠቅሰዋለን። ምን ማለት ነው ይሄ? አንድ ቡድን ኳስ እንዲቀማ ከመገደዱ በፊት ምን ያህል ፓሶች ያደርጋል የሚለው የሚለካበት ነው። ምን ያህል እንዲቀባበል ትፈቅጅለታለች አንቺ ጣልቃ ከመግባትሽ በፊት በመሰረታዊነት የአንድን ቡድን የፕሬሲንግ አቅም መለኪያ ማለት ነው። በዚህ አንደኛ ናቸው። የባላጋራ ቡድን ጥቂት ቅብብል ብቻ እንዲያደርግ በመፍቀድ ማለት ነው። በፒፒዲኤ ባለፈውም አመት አንደኛ ነበር። አሁን ከእንደዚህ አይነት ሀይለኛ የተጫዋቾች ተርኖቨር በኋላ አንደኛ ነው። የቤልሳ ቡድን ተፈጥሮ ይሄ አንድ ሆነ። የራዮላ የራሱ ሀሳቦች የራሱ አዳፕትቢሊቲዎች የሉትም ማለትም ባይሆን ግን የእሳቸው ሊድስ ምርጥ በነበረበት ጊዜ እንደሚጫወተው ነው ቦርን መዝ የሚጫወተው። ብዙ ጊዜ ኳስ የሚቀመው ደግሞ በላይኛው የሜዳ ክፍል በባላጋራ ቡድን የቢልድ አፕ የመጀመሪያ 30 ሜትር ውስጥ ነው ኳስ የሚቀሙት። ስለዚህ በፍጥነትም እላይም ነው ኳሱን የሚቀሙት፣ በባላጋራ ቡድን የራሱ የሜዳ አጋማሽ ነው የሚቀሙት። ስለዚህ በሪከቨሪ በተርኖቨር በካውንተር ፕሬሲንግ በፕሬሲንግ የሀይለኛ ኤንጂን ቡድን ነው፣ የሀይለኛ ኤነርጂ ቡድን። ያንን ማድረጉን አላቆመም። ግን አንድ ቦርን መዘን ሲገጥሙ ብዙ ቡድኖች መጠንቀቅ የሚኖርባቸው ምናልባት ቶሎ የመጀመራቸው ነገር ነው። በዚህ የውድድር ዘመን በመጀመራቸው ሀያ ደቂቃዎች ላይ የቦርን መዘን ያህል ብዙ ጎል ያስቆጠረ ቡድን የለም። ብዙ ጎል ያስቆጠረ ቡድን ቶሎ ነው ጎል የሚያስቆጠሩት። ስለዚህ ለምሳሌ ከወልቭስ ጋር በነበረው ጨዋታ ማርኩስ ታቫኝ ገና በአራተኛው ደቂቃ ጎል አስቆጠረ። ከቶተናም ጋር ኤቫኒልሰን በአምስተኛው ደቂቃ ጎል አስቆጠረ። ከብራይተን ንሆቫልቢያን ጋር አሌክስ ስኮት በአስራ ስምንተኛው ደቂቃ ጎል አስቆጠረ። በሳምንቱ መጨረሻ ደግሞ እንዳደረጉት ሁለት ለዜሮ ነው ያሸነፉት። ሁለቱን ጎሎች በመጀመሪያ አጋማሽ እንዴት ተቆጠሩት። ክሩፒ ጁኒዮር ያስቆጠረውን ጎል ጨምሮ ማለት ነው እና ሌላኛው ማርኮስ ታቫኛ የመሰለኝ ያስቆጠረው። ጌም ስቴትን ዲክቴት ያደርጋሉ ማለት ነው። ጌም ስቴት ማለት ጨዋታው ውጤት ጨዋታው እየተደረገ ባለበት ጊዜ ያለው ውጤት ማለት ነው። ዜሮ ለዜሮ ሊሆን ይችላል፣ አንድ ለዜሮ ሊሆን ይችላል፣ ሁለት ለአንድ ሊሆን ይችላል፣ ሶስት ለሁለት ወይ ሁለት ለሶስት እንደ ሆሜ እንዳዌይ። ጌም ስቴትን ዲክቴት ያደርጋሉ ከዛ በኋላ ፕሬስ ያደርጉሻል። ሁሌ አድቫንቴጅ አላቸው። አንድ ለዜሮ የመራሽ ጨዋታውን ከጀመር አምስት ለዜሮ አምስተኛው ደቂቃ ላይ አንድ አራተኛው ደቂቃ ላይ አንድ ጎል አስቆጠርሽ ማለት አንድ ለዜሮ ነው ጨዋታው የተጀመረው ማለት ኤፌክቲቭ። ያኛው ቡድን ሁልጊዜ አንደር ፕሬሽር ነው። ቶሎ ነው የሚጀምሩት። ከዛ ደግሞ የማይታጠፍ አይደንቲቲ ያላቸው። አንዳንድ ጊዜ አሰልጣኞችን በግትርነት የምንተቻቸው ጊዜ አለ፣ በቂ አዳብታቢሊቲ አላሳዩም እያል ምናምን። ግን ለቦርንመዝ ይሰራል ብዙ ጊዜ አሁን ባለፈው የረዳ ዘመን ሰላሳ ስምንቱንም ጨዋታዎች በአንድ ፎርሜሽን የተጫወቱት አራት ሁለት ሶስት አንድ። አሁን ዘንድሮ ትንሽ መቀየጥ ጀመረ አሰልጣኙ አንዳንድ ጨዋታዎችን አራት አንድ አራት አንድ፣ ግን ኢሴንሻሉ አንድ አይነት ነው። የቅርጽ ለውጥ ያደርጋል በመጠኑ በሁለት ፒቮት፣ በአንድ ፒቮት በታይለር አዳምስ ከዛ ከሱ አጠገብ ሌላ ተጫዋች በመጨመር መጠነኛ ነገር ሲቀላቅል ታያል። ግን የምንትኑ ለውጡ፣ የፎርሜሽን ለውጡ በአብዛኛው አይለውጥም። ግን አንድ አይነት ቢሆንም ፍልስፍናው ግን ፊክስድ ነው ሁሌም አንድ አይነት ነው የሚጫወቱበት መንገድ። በተለይ ለትልልቅ ጨዋታ ደግሞ ለትልልቅ ቡድኖች አስቸጋሪዎች ናቸው። በብዙ የፕሬሲንግ የኳስ የመቀማት በፍጥነት የመቀማት በላይኛው የሜዳ ክፍል የመቀማት በሽግግር በፈጣን ሽግግር በማጥቃት ይህንን በመሳሰሉ በታክሎች ኳስ ቶሎ ለመቀማት በሚደረግ ጥረት ማለት ነው። በእነዚህ ሁሉ ከአንድ እስከ ሁለት ሶስት ባለው ደረጃ ውስጥ የሚገኙ ናቸው። ከሁሉ በላይ ግን የለቀቁትን ተጫዋቾች የሚቋቋሙበት መንገድ ግን ሁልጊዜ አስደናቂ ነው። አሁን የለቀቁት ቅድም የጠቀስኳቸው ተጫዋቾች ብቻ አይደለም። ለምሳሌ ዳንጎ ታራም ለቋል። ብሪያንም ቤሞ ወደ ማንቸስተር ዩናይትድ ሲሄድ የእሱ ተተኪ እንዲሆን በቀደም ሊቨርፑል ላይ ጎል ያስቆጠረው ተጫዋች ማለት ነው፣ በአርባ ሚሊዮን ሄዷል። ዲፌንሲቭ የመከላከል ዲፓርትመንቱ ፈረስ አልኩኝ እንጂ በሌሎችም ቦታዎች ላይ ተጫዋቾች ያጣሉ። ባለፉት ጥቂት አመታት ደግሞ ፊሊፕ ቢሊንግ፣ ዶሚኒክ ሶላንኪ፣ ኪፈር ሙር፣ ሎይድ ኬሊ፣ ጄፈርሰን ለርማ እንዲህ አይነት ተጫዋቾችን የማጣት ልማድ አላቸው፣ ለመተካት የሚያስቸግሩ ግን። የምልመላ ዲፓርትመንቱ ምሳ ያው ብዙዎቹ ሰዎች ከአሜሪካ አይደለም የሚመጡት? ፎሊ የሚባሉ ሰው ናቸው፣ አሁን የዚህ ክለብ ባለቤት እና ከአሜሪካ የሚመጡት ክለቦች አሁን በሊቨርፑል ላይ ብዙ ጊዜ እንደምናነሳው በአርሰናልም ላይ በቅርብ ዓመታት ያለ የምልመላ ስኬት ብዙዎቹ ዝውሮች ከሰባት ከአስር በላይ የሆኑ ዝውሮች ናቸው እና አብዛኞቹ ደግሞ የአሜሪካን የምልመላ ኮንሰፕቶች የበለጠ ዴታ ሌድ የሆነ እንደ መኒቦል አይነት ምልመላ ነው የሚከተሉት። ከሌሎቹም ቡሮች ይሄ ከአሜሪካ የስፖርት ባህል የሚመጣ የምልመላ አይነት ነው እና ቶኖ ነው ሌላ ተሰጥቶ መልሰው የሚያገኙት። ለዚህ ነው የሚለቁት ተጫዋቾች ትልቅ ቀዳዳ የማይፈጥሩት። ወጣቶችን ነው የሚያመጡት። በአንዶኒ ኢራዮላ የጨዋታ ጽንሰ ሀሳብ ለመጫወት ጉልበትና ትኩስነት ይፈልጋል። ያንን ለማድረግ የግድ ወጣት ተጫዋቾች መመልመል አለባቸው። በፕሪሚየር ሊግ ከወጣት ስብስቦች መካከል አንደኛው የቦርንመዝ ስብስብ ነው። ግን ክረምት ላይ ያመጧቸውንም ተጫዋቾች ብታይ ሁሉም ከ20 ዓመት በታች ናቸው። በልምድ ካየሽ ከ25 ዓመት በታች ያን ያህል ልምድ ያላቸው አይደሉም። ኢሊ ክሩፒ ጁኒዮር የሚባለው ተጫዋች ለሎሪዮ 64 ጨዋታ ብቻ ነው ያደረገው። በነገራችን ላይ ሎሪዮ የሚባለው የፈረንሳይ ቡድን አሁን የቀድሞ ያርሰናል ተከላካይ የነበረው ሎሮ ኮሸልኒ የስፖርት ዳይሬክተር ሆኖ ይሰራል። አሁን ሰንደርላንድ ነው የሚያሰለጥኑት ሬጂስ ለብሪ የሚባሉት ሰው እና ቡድናቸው ውስጥ ያለው ኤንዞ ለፊ የሚባለው ተጫዋች የዚያ ቡድን ተጫዋቾች ነበሩ። ግን ሎሪዮና ቦርድመዝ የአንድ የክለቦች ኔትወርክ አባላት ናቸው እና ዳንጎታራም እዛ እንደነበር አስታውሳሉ። ኤንዞ ለፊም እዛ ነበር። አሁን ዳንጎታራ ወደ ቦርድመዝ ወደ ብሬንፎርድ ሄዷል። ኤልክሩፒ 64 ጨዋታ ብቻ ነው ግን ያደረገው። ያን ያህል ልምድ ያለው ተጫዋች አይደለም፣ ወጣትና ጀማሪ ነው። አንድ ደግሞ ያመጡት ማስሎቬየቪች የሚባል አንድ ተጫዋች እሱ ደግሞ 36 ጨዋታ ብቻ ነው ያደረገው። ቤንዶክ የሚባል 19 ዓመት ልጅ ከሊቨርፑል ወስደዋል። ሰላሳ ሰባት ጨዋታዎችን ብቻ ያደረገ ነው። በውሰት ከሴሪያ ያመጡት አንድ ተጫዋች አሌክሲ ሜኔዝ የሚባል ከሚላን እሱ ደግሞ 26 ጨዋታ ብቻ ነው ያደረገው። ልምድ ያላቸው ተጫዋቾች አይደለም፣ ግን ወጣቶች ናቸው ከዛ አሁን እነዚህ በጣም ወጣቶች የሆኑትን ግን ለምሳሌ በሚሎች ኬርኬዝ ቦታ ላይ ከኬርኬዝ አፕግሬድ ያገኛሉ ብለሽ አታስቢም። አድሪያን ትሩፌ የሚባል ተጫዋች አመጡ። ትሩፌ አሁን በዚህ ውድድር ዘመን ከምርጦቹ የግራ ፉልባኮች መካከል አንዱ ነው። አምና ስለ ኬርኬዥ የምንለውን እየደገመ ያለ ተጫዋች ነው። አሁን ይሄ የምልመላ ስኬታቸውን የሚያሳይ ነው። ትሩፌ በእርግጥ አሁን ወደ ፕሪምየር ሊግ መጥተው እያሰለጠኑ ያሉ አንድ ፈረንሳይ አሰልጣኝ ያሉ ለኤድዋርዶ ካማቪንጋ የመሰለፍ እድል የሰጡ ኪፒአር ወይ ቻምፒንሽፕ ያለ አንድ ቡድን ያሰለጥናሉ። ዡሊያን ስቴፋን የሚባሉ የፈረንሳይ ብሔራዊ ቡድን ምክትል አሰልጣኝ የጊ ስቴፋን ልጅ ናቸው። እሳቸው ናቸው የመሰለ ፍድል የሰጡት እና በቃ የረጅም ጊዜ የፈረንሳይ ብሔራዊ ቡድን የግራ መስመር ተከላካይነትን ራስ ምታት የሚቀርፍ ተጫዋች ተብሎ ተጠበቀ። ያለፉት ሁለት ሶስት አመታት የሚፈለገውን ያህል አልጎለበትም፣ ግን ተሰጥኦውን አይቶታል እና አመጡት ይህንን ተጫዋች ከፈረንሳይ ነው ደግሞ ብዙዎቹን ተጫዋቾች ያመጧቸው። ፊዚካሊቲ ካለበት ፊዚካል ቡድን ነው ብሬንፎርድ እንደዚያውም በጠቀስኩት መንገድ ለመጫወት አካላዊ ኮምፖነንት በጣም አስፈላጊ ነው። ስለዚህ በጣም ፊዚካል ነው። ደው ሜሲ ሲጠየቅ ስለ ፈረንሳይ ና ስለ ላሊጋ ቡድኖች ሲጠየቅ መጀመሪያ የተናገረው ነገር በጣም ፊዚካል ሊግ ነው የሚል ነው። የስፔን ሊግ የበለጠ ቴክኒካል ነው ነው። በአይንሽም ማየት ይችላል። ያስታውቃል። የበለጠ አትሌቶች ናቸው። እና ትሩፌን ከዛ ነው ያመጡት። ለፓተርን ነው የሚልሽ። ግን ለምንድን ነው ባፎድ ዲያኪቴ የሚባለውን በዲን ሀውሰን ቦታ ላይ የሚያጫወቱትን ተጫዋች ያመጡት? ደግሞ ከሊል ነው ከሌላ የፈረንሳይ ቡድን። ግብ ጠባቂያቸው ከቼልሲ የገዙት ማይክ ማኖ ጆርዲ ፔትሮቪች፣ እሱም ፈረንሳይ ውስጥ ነው የተጫወተው። ባለፈው የውድድር ዘመን ለስትራስቡርግ የኬፓ ተተኪ አድርገው ያመጡት እሱ ነው። ሁሉም በተመሳሳይ ስፍራ ያሉ ተጫዋቾች ናቸው። ትሩፌ ልክ እንደ ኬርኬዝ ማይዝል ነው ላይታች ሲል ኦቨርላፕ ሲያደርግ ወደ ኋላ ሲመለስ ማይዝል አይነት ተጫዋች ነው፣ እና በአንዳንድ ቁጥሮች ለምሳሌ በፕሪሚየር ሊግ ካሉ በሁሉም የሜዳ ስፍራ ከሚጫወቱ ተጫዋቾች መካከል ብዙ ፕሮግረሲቭ ፓሶች በማድረግ አስራ ዘጠነኛ ለፉልባክ ያልተለመደ ቁጥር ነው፣ ትሬንትን ካልሆነች በስተቀር ወይም ፕሮግረሲቭ ኬሪስ ደግሞ የሚባላል አስር ሜትር እና ከዛ በላይ ኳስ እየገፋች ስትሄጅ በዚህ ደግሞ ሀያኛ ነው ለፉልባክ የተለመደ ቁጥር አይደለም። ቦፊት ዲያኪቴ በአንፊልድ ነበር ጨዋታውን የጀመረው። ምናልባት ፌዴሪኮ ኬሳ ባስቆጠረው ጎል ላይ በነበረው ተሳትፎ ይ ማለ መሳተፍ አክሽን ወይም ኢንአክሽን ልተችው ትችላለች፣ ግን በጣም ግሩም አጀማምር ነው ያደረገው። ምክንያቱም ቦርንመዝ በሀይ ላይ ነው የሚጫወተው እና በአግሬሲቭ ፕሬሲንግ ነው የሚጫወተው ለብሬንፎርድ የሚጫወት ተጫዋች አንደኛ አርባ ሜትር መከላከል ሀምሳ ሜትር ኦፕን ስፔስ መከላከል የሚችል ተጫዋች መሆን አለበት። ለዛም የሆነ አካላዊ ግብአት ያስፈልገዋል። ዲን ሀውሰን በፖዚሽናል ሴንሱም ጨዋታ በሚገነዘብበትም መንገድ ትክክለኛው ጊዜ ላይ መገኘትን በመረዳት ችሎታው ግን፣ በአትሌቲሲዝሙም በጣም ጥሩ ተጫዋች ነበር። ኢሊያ ዛባኝም ተመሳሳይ። ባፎዲ ዲያኪቴ የከኳስ ጋር የዲን ሀውሰን ያህል ቴክኒካዊ ችሎታ ያለው ተጫዋች ባይሆንም አንደኛ ሰፊ ስፔስ መከላከል ይችላል። ሁለተኛ ቦርንመዝ ፕሬስ በሚያደርግበት ጊዜ በአብዛኛው ያለሽ አማራጭ አንድ አማራጭ ነው፣ ረጅም ኳስ መጫወት ከቦርንመዝ የተከላካይ መስመር ጀርባ መጫወት ማለት ነው። ያንን የፕሬሲንግ ኔትወርክ ማለፍ ማለት መቻል ነው። ስለዚህ ብዙ ቡድኖች ረጅም ኳስ ይጫወታሉ። ከብሬንፎርድ ጋር ሲጫወቱ ብሬንፎርድ ይህንን ያስ ያቃል። ስለዚህ የአየር ላይ ኳስ መከላከል የሚችል ተከላካይ ያስፈልጋቸዋል። ዲያኪት ያንን የሚያደርገው በጣም ረጅም እና የአየር ላይ ኳሶች በማሸነፍ የተዋጣለት ባለፈው፣ የውድድር ዘመን በሊገ አምስተኛ ነበር ብዙ የአየር ላይ ኳሶችን በማሸነፍ ሰባ ሁለት ፐርሰንት ገደማ የሚሆኑትን የአየር ላይ ኳሱ ወይም ኤሪያል ድዌል የሚባለውን ያሸንፋል። ማለት ለሚጫወቱበት መንገድ እና ያ የጨዋታ መንገድ ላለው ሪስክ የሚስማሙ ተጫዋቾችን ያመጣሉ ማለት ነው። ሌላ አንድ የተጠቀሙት ለምሳሌ የኢልያ ዛባኝን ተተኪ አላመጡ ወደ ፓሪስ አንጀር መሄደ አመንትተው ነው የለቀቁ። ስለነገሩ እንደ ዲን ሀውሰን ዝውውር ቀልጠፍ ያለ አልነበረም። አንደኛ የውል ማፍረሻ ነበረው ዲን ሀውሰን ስለዚህ በቦርንመዝና በሪያል ማድሪድ መካከል ድርድር አልነበረም። የውል ማፍረሻውን ትሪገር ማድረግ ነው። ኢልያዛ ባኜ ግን ለፓሪስ አንጀርማ አምስት ስድስት ጊዜ ነው ፓሪስ አንጀርማ የተሻሻለ ኦፈር ያቀረበው እና ዘለግ ያለ ጊዜ ወስዷል። ያለመ ክለቦቹ አንጫ ላይ ሊያደርሱት ፈልገው ነበር፣ አልደረሰም። በአንድ ጊዜም ሁለቱን ሴንተር ፎቻቸው ማጣት አልፈለጉም ነበር አሁን በዚያ ቦታ ግን ማርኮስ ሴኔሲ የሚባለውን ተጫዋች ሪኢንቬንት ያደረጉትን የመሀል ተከላካይ ሆኖ እየተጫወተ ነው። ሲኒየር ነው። ከባፉድ ዲያኬቴ ጋር የተዋጣለት ጥምረት አለ። በመከላከል ከምርጥ ቡድኖች መካከል አንደኛውም። የሚያጠቁበት መንገድም ከብዙ ቡድኖች በጣም የተለየ ነው። ለምሳሌ በአንድ የቅብብል ምዕራፍ ውስጥ አንድ ቡድን ለምሳሌ ኳስ ያዘ፣ አንድ ሁለት ሶስት እያለ ምን ያህል ቅብብሎች ያደርጋል፣ ምን ያህል የቅብብል ሰከንዶች ያጠፋል የሚለውን ካየሽም በፕሪሚየር ሊግ በኳስ ቁጥጥር አነስተኛውን ጊዜ የሚያጠፋው ቡድን ነው። በአንድ የሁስኮርድ ዴታ ስምንት ሰከንድ ገደማ ነው በአንድ ሲኩዌንስ ውስጥ የሚያጠፉት። ለማጥቃት ደግሞ የጎል ሙከራ ከማድረጋቸው በፊት ወደ ሶስት ነጥብ ሁለት ፓሶች ብቻ ነው የሚቀባበሉ። በጣም ዳይሬክት ናቸው ማለት ነው። በኳስ ቅብብል ጊዜ አነስተኛ ጊዜ የሚያጠፋ ቡድን ነው። እዚህ ላይ እንደ አንቷን ሴሜኞ የቫኒልሰን ጀስቲን ክላይቨርት አይነት ደግሞ ኢንዲቪድዋሎች አሏቸው። በተለይ አንቷን ሴሜኞ የሚያስደንቅ የውድድር ዘመን እያሳለፈ ያለ ተጫዋች ነው። ግን አንድ አሰልጣኙ ከዚህ በፊት ስለሚጫወቱበት መንገድ የተናገረው ነገር በጣም ጥሩ ነጥብ የሚሰጥ ይመስለኛል እኔ ቡድኔ በጣም ግትር ፖዚሽናል እንዲሆን አልፈልግም። ነጻ ሰው ካለ ከኳስ ጋር ሂዱ፣ ግፉ ነው የምለው። ተጫዋቾቹ ራሳቸው ኢኒሽቲቭ እንዲወስዱ ነው የምፈልገው ብሎ ተጫዋቾቹን በፓተርን እንደማያስራቸው ነጻነት እንደሚሰጣቸው ደግሞ ተናግሯል። ይሄ ንግግር ቡድኑ የሚጫወትበት መንገድ የሚያብራራው ይመስለኛል። ሁለተኛ የሆኑት ያለ ምክንያት አይደለም።